የአላህን መምጣት እንጂ ይጠባበቃሉን ይላል አላህ ሱብሓነሁ ወተዓላ። ወጃአ ረብ ኮል መለኩ ሶፈን ሶፋ ነገ በአኸር አላህ ሱብሓነሁ ወተዓላ እንግዲህ ሰልፍ ሰርተው መልእኮቹ እንደሚመጣ ይሄ ሁሉ አስማኦ ሲፋት የአላህ ባህሪ የሚገልጽ ነው። ሌላው ነቢያችን ዓለይሂ ሰላቱ ወሰላም ሱሉሱል ሌይል የሌሉ አንድ ሶስተኛ ቀደ ጊዜ ኢላ ሰማኦ ዱንያ ይመጣል ብለ ነቢያችን ዓለይሂ ሰላም። እንግዲህ መጣጡ በአላህ ሱብሓነሁ ወተዓላ

ስቲዋየሊቁብ የሚገባ የሆነ አ ዓርሽ ላይ መሆኑን ይህንን ይህም የአላህ ሱብሓነሁ ወተዓላ ባህሪ የሚገልጽ ነውና፣ ሰዎች እዚህ ላይ የሶሓቦቹ የረሱል ዐለይሂ ወሰለም ይህንን ነገር በግልጽ የተናገሩት ቢሊሳኒን ዐረቢዪን ሙቢን ቁርአንን ግልጽ በሆነ ቋንቋ ወረድነዋል ብለዋል። ይህ የወረደውን መመሪያ መተግበር ነው እንጂ እንዲህ አይነት ነገር ላይ ሰዎች ንትርክ ንትርክና ጭቅጭቅ ውስጥ መግባት አያስፈልግም ለምን።

ለይሰ ከሚስሊ ሸይኡን ወወሰሚዑ በሲር አላህ ስብሓነሁ ወተዓላ ምሳሌ የለውም ሰሚና ዋቂ የሆነ ጌታ ነው። እንዲህ አይነቱን ዓቂዳ እንግዲህ አምነን መቀበል ነው። አላህ ባህሪያት አለው ብሎ አላህ እንዲህ የሚቆጣ ገደበላሁ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን እንላለን። አላህ ተቆጣባቸው ይባላል። አላህ ስብሓነሁ ወተዓላ ወዴዳቸው፣ ሠራቸው፣ ልነሱም ወደዱ ወረዱ ዐንሁ ይላል። ይሄ ሁሉ የአላህ ስብሓነሁ ወተዓላ ባህሪ መገለጫ ነው። አላህ ይቆጣል የሚለው አላህ ይወዳል የሚለው ይሄ ሁሉ የአላህ Subhanahu Wa Ta'ala መገለጫ ስለሆነ ማመን ያስፈልጋል። ሁላችንም እንግዲህ አአሚንቱም መንፊስ ፍሰማ ይላል አላህ Subhanahu Wa Ta'ala አላህ ወደ ሰማይ መሆኑ ሲጠቅስ ከሰማይ ያለውን አምላክ አላህ Subhanahu Wa Ta'ala ትተማመናላችሁን ይላል። ነቢያችንም ማአለይ ሰላቱ ወሰላም በተለያየ ሐዲስ መልኩ ገልጸውታል። አላህ ወደ ላይ እንደሆነ የሚያመለክትን ፍጥርይም ነው። ሌላው ረሱል ሰለላሁ ዐለይሂ ወሰለም ሙስሊም ላይ ያለ ሐዲስ ነው። አይን አላህ ሲላት ሲጠይቋ ስለስምና ፊሰማለ ነጻ ወጣት ሙስሊምናት ብለዋል ነቢያችን ዓለይሂ ሰላም። ይሄ ሁሉ የሚያመለክተው ማስረጃ ሁሉ አላህ ሱብሓነሁ ወተዓላ ዑሉው የሊቁ ቢጀላሊ እሱን የሚስማማ የሆነ የበላይ እንደሆነ የሚያሳይ ነው።